ሰላም! ለሁላችሁም የሆኑ ውዶች እንደምን አላችሁልን? እንዴት ቆያችሁ? እኛ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንኳን ወደዚህ ቻናል በደና መጣችሁ። ዛሬም በአዲስ ስራ መጥቻለው። እጅግ ተወዳጅ በሆነው በብዙ ልብ አንጠልጣይ የሆነውን የምሳሌ ድራማን ላጋራችሁ መጥቻ አለውእና እስከ ቪዲዮ ማብቂያ አብራችሁን እንድትቆዩ በአክብሮት ጋበዝኩ። ብሩክና ዝና በተነጋገሩት መሰረት ማህሌት የብሩክን የታገደውን ያሳገደችውን ንብረቱን ካስፈታች እነ ብሩክ ደግሞ ሉላን ለዝና እንደሚሰጡ፣ ብሩክና ዝና በዚህ ቃል ተገባብተው እንግዲህ፣ ዝናም ጉልበቱንም ተጠቅሞ ባለው በሌለው ኃይል ተጠቅሞም ሉላን ማስመለስ ሉላን ማግኘት ስላልቻለ የግድ አንድና አንድ ያለው አማራጭ ይህ ስለሆነ እንግዲህ ይህንን ለማድረግ ማህሌትንም አስገድዶ በእኔ ይሁንብሽ ንብረቱን አስፈቺ፣ ከዛ በኋላው ላለው ነገር እኔን ጠይቂ፣ እኔ ተጠያቂ ልሆን እና እኔ አስፈጽምልሻለሁ፣ የምትፈልጊውን ነገር በእጅሽ አስገባለሁ ብሎ በብዙ ቃል አሳምኗት ነበር። እሷም እንግዲህ ለማንገራገር ሞክራም ያው ከሱ ሀሳብ ውጭ ከሆነች ደግሞ ሌላ ነገር ከሱ ጋር ስለሚሆን ምንም አማራጭ ስለሌላት ሲቀጥል ደግሞ በዝና ጉልበት ስለምትመካ ያለውን ያደርጋል ብላም ስለምትመካበት ስለምትተማመንበትም ፈቅዳ ወዳ እንግዲህ ሄዳ ንብረቱን ያሳገደውን ያሳገደችውን ንብረት አስፈትታለት ነበር። ከዛም በኋላ እንግዲህ ዝና ኮራ እያለ ወደ ሉላ ጋ ውሰደኝ፣ ሉላ ያለችበት ምራኝ፣ እጄን ይዘ ብሎ ሲለው እንግዲህ ብሩክም ማህሌት አብራው እንድትሆን አብራቸው እንድትሄድ ስላልፈለገ እሷ እንድትሄድ ካደረገ በኋላ፣ እሷም እንግዲህ አብራ መሆን ማየት ነበር የፈለገችው። የነሱን ሽንፈት ማየት ያለሷ ትልቅ ደስታዋ ነው። ያንንም እንዳታይ እንግዲህ ሂጂ አንቺ አታስፈልጊም ከዚህ በኋላ ብለዋት ፉን ፉን እያለች ትታ ሄዳ ነበር። እነሱም ተያይዘው እንግዲህ ብሩክ እዚህ ጋር ምንም ማድረግ ስለማይችል ቃሉን አጥፏል። ምክንያቱም በልጁ ነው እንግዲህ ጨዋታው፣ በልጁ የመጣ ነገር ነው። ማንም ወላጅ ቢሆን በልጁ አይደራደርም። ጎሽ ለልጇ ስትል ተወጋች እንደሚባለው እንግዲህ ለልጁ ሲል የሚወደው ጓደኛውን እንዲሁም ብዙ መስዋዕት የዋለለትን ከስጋ ዘመዱ በላይ ከጎኑ ያራቀውን በክፉም በደጉም አብሮት ሆኖ በብዙ ትሪት እያደረገው እየካሰው፣ እያበረታታው ያለውን ጓደኛውን እንግዲህ እዚህ ጋር አሳልፎ መስጠቱ እጅጉን ልቡን ለራሱ የሚሰብረው ክስተት ቢሆንም ነገር ግን ምንም ማድረግ ስለማይችል የግድ አንድና አንድ ልጁን ለማዳን ስለሆነ፣ ሌላም ደግሞ ሲጀመር ብሩክና ሞገስ የተነጋገሩት ነገር ነበር። ያው ሞገስ እሱም እዛ ጋር ቃሉን አጥፏል። ሲጀመር ሉላን ያመጡበት ሀሳብ መልሰው እንደሚሰጡት ለዝና ያውቃሉ። ተደራድረውባት ነው የሚፈልጉትን ነገር ለማግኘት ነው እሷን ያመጡት፣ ሌላ አማራጭ ስለሌለ አሁን ግን ደርሶ ሞገስ ሉላን ሲያገኛት ፍቅሩ አገርሽቶ በሷ በእሷ እንግዲህ አልደራደርም ሲል እጅጉን ሳስቶላት አሳልፎ እንደገና ለዛ አውሬ መስጠቱ እጅግ አንገብግቦት፣ በጭራሽ አላደርገውም፣ ሕይወቴ ይለፍ እንጂ ይሄን አላደርገውም ብሎ እንግዲህ ያው ብሩክን በልጁ ነው እሱም ደግሞ በሚስቱ እንግዲህ ያም ደግሞ በሚስቱ ሚስቴን የሰው ሚስት ሚስት እየተባባሉ በዚህ ሂደት እንግዲህ ከባድ ፊልሚያ ነበር። ቀጥሎ እንግዲህ ብሩክ ማነው ዝናን ይዞት ወደ ብሩክና ማነው ሉላና ሉላና ሞገስ ያሉበት እዛ ያረፉበት ይዞት ሄዶ በሩን ሲያንኳኩ ነበር ባለፈው ክፍል እንደምናስታውሰው፣ ተቋርጦ ምንድነው ማብቂያው የነበረው ከዛ ቀጥሎ እንግዲህ ይዞት ሄዷል። ምክንያቱም ይዤ ባህሌድ ሄድ ምን ታደርገኛለህ ብሎ ሲል እዚሁ ነው ምገልህ ብሎ የመጨረሻ የጭካኔውን ጥግ ማድረግ የሚያደርገውን ነገር ሲነግረው እዚህ ጋር እሱ ቢፋለመው አሳቡን ምንድን ነው ሊያደርግ ያለውን ነገር መልሶ ክዶት አይ አልወስድህም እንኳን ቢለው ልጁን ለማሳከም ራሱ የግድ መኖር አለበት። ዝና ደግሞ ራሱንም አንድ ነገር ያደርገዋል እዛው ቦታ። ቃሉን ካጠፈ ሌላ ችግር ነው በላዩ ላይ የሚያመጣው። ምንም አማራጭ ስለሌለው ይዞት እንግዲህ የምራው ያሉበት ይዞት ገብቶ ነበር። ቀደም ብሎም ራሱ ገብቶ እንግዲህ ሲጀመርም ሞገስ በሩን የከፈተው ብሩክ ብቻውን መስሎት ነበረ። ባይከፍትም እንደሚታወቀው ዝና በሩንም ገንጥሎ ለመግባት ምንም ማይሳ ነው ሰው ነው ያው ሉላ እዛ ውስጥ አለች ተብሎ ምንም የማያደርገው ነገር አይኖርም። ሆኖም እንግዲህ ቀድሞ ብሩክ ገብቶ ያው ይቅርታ አርግልኝ ምንም ማድረግ ስለማልችል ነው ብሎት፣ በዚህ ንግግር ላይ እያሉ እንግዲህ መቼም ይቅር አልልህም እያለውም ነበር። በኋላ ዝናም ተከትሎ ገብቶ እያያቸው እጅጉን እየተኩራራም እየደነፋም፣ ያደረጋችሁት ነገር እጅግ ከባድ ነው፣ ዋጋ ትከፍሉበታላችሁ በተለይ ደግሞ ለሚስቱ ለሉላም እንዲሁ አዋረድሽኝ፣ ተከብሬ በኖርኩበት በነገስኩበት አገር አገር ምድሩ በሚያከብረኝ አገር አዋረድሽኝ፣ እንዳንቺ ሲያዋረደኝ የለም ብሎ እጅጉን እሷም ላይ እየደነፋ እንግዲህ፣ ከባድ ድንጋጤ ነበር ያ ቅስፈት ለሞገስና ለሉላ። ምክንያቱም እነሱ በራሳቸው ዛቢያ ላይ ሆነው እጅጉን ተደስተው ጥሩ ሙድ ላይ ሆነው ጥሩ ነገር እያወጉ በጣም ደስተኛ ሆነው ሳሉ ይህ ነገር ሲገጥማቸው አስቡት። ይሆናል ብለው ያልጠበቁት ነገር ነው እንግዲህ በጭራሽ ዝና እዛ ይመጣል ብለው በጭራሽ በሀሳባቸውም የሌለ ነገር ነው እንግዲህ። የራሳቸው የሆነ ጓደኛቸው መርቶታ አመጣው ምንም አማራጭ ስለሌለው እንግዲህ ከዛ በኋላ ሉላን አልሰጥህም አልሰጥም፣ ድጋሜ አንተ ጋር አትሄድም እያለ በኃይል እንግዲህ ሞገስ እየጮኸ እየተቆጣ ዝና ላይ ተመልክተን ነበር። ዝና ግን በራሱ ተማምኖ እጅጉን እየተኮፈሰ የሚገባውን መልስም እየሰጠው በኋላ እንግዲህ ሞገስ ይበልጡን እየተናገረ እየተቆጣ እየመለሰለት ሳለ ጠጋ ብሎ ያው ዝና ሞገስን መቶ ጥሎት ሉላን ይዞ ሄዶ ነበር። ያ አጋጣሚ ለሞገስ እጅግ ልብ ሰባሪ አጋጣሚ ነበር። ከእቅፉ የሚወዳትን ድጋሜ እዛ አትሄድም ከኔ የትም አትርቅም ያላትን ብዙ ቃል እየገባላት ያለችውን እጮኛውን የቀድሞ የልጅነት ፍቅሩን ፍቅራቸውን እያጣጣሙ ገና ደስታቸው ሳይቀጥል በአጭሩ በእንደዚህ ሁኔታ ከእቅፉ ስትወጣ እጅጉን ከባድ ቅስፈት ነው ለእሱ ለሞገስ። ነገር ግን ምንም ማድረግ አይችልም ብሩክ። ይህንንም ማድረጉ በሱ መጨከኑ አይደለም፣ ነገር ግን ልጁን ለማዳን ሲል ነው። ይህንንም ደግሞ ሞገስ አልተረዳም። ጭራሽ ከፊቴ ሂድ ብሎት አንቋሾት እጅጉን ተቆጥቶት ከፊቱ እንዲሄድ ይቅርታውንም ሳይቀበል እንዲሄድ አድርጎ ነበር እንግዲህ ብሩክ የታገደው ንብረቱ በመፈታቱ ደስተኛ ቢሆንም በከፊል ግን በሞገስ ላይ ባደረገው ነገር ልቡ ተሰብሯል በጣም አዝኗል ሞገስን በእጅጉ እንደ ጎዳው ተሰምቶታል የሞገስ ጉዳት እና የሞገስ ሀዘን እና ልብ መሰበር ለብሩክ ደስታው አይደለም በጭራሽ ግን ሞገስ ብሩክን አልተረዳውም ብሩክም ሞገስን እርስ በርስ እንግዲህ ያው በሚስቴ አንዱ ደግሞ በልጄ በሚል በማይደራደሩት ነገር ሆኖባቸው ነው። ሆኖም ግን በዚህ ሀሳብ ላይ ሆኖ ወደ ቤት ገብቶ ነበር እና ደስታውንም ነግሯቸው፣ ለእነሱም ቤት ላሉት ለቅድስት፣ ለዳጣም እንግዲህ የሆነውን ነገር ቀጣይ ሊሆን ያለውንም ነገር እየነገራቸው እነሱም እጅጉ ተደስተው እየቦረቁ ታዲያ ምነው በከፊል ደስተኛ አይደለህም? ምነው። ነው ያ ልጅ ዳጣ ማን ነው ተረድታው ስጠይቀው ነበር። እሱም ደግሞ ያደረገውን ነገር ለዳጣ ነግሯት ዳጣም ያደረከው ነገር ከባድ ነው ግን እኔ ላገኘው ፈልጋለው፣ አጽናናዋለው፣ አብሬ የሆናለው ብላ እንደምንም ብላ ሞገስን አግኝታው አብራው ቆይታ ለማድረግ ለመምከርም ካለበት ነገርም ለማጽናናት ሞክራ ነበር። እሱ ግን ጭራሽ ስለ ብሩክ አንድ ነገር አንስተሽ እዚህ ጋር እንዳታወሪ አልሰማሽም ብሎ በጣም አምርሯል። እንግዲህ ቀጣዩ ፓርት ምን ይሆን? ብሩክም እጅጉን ልቡ አዝኗል። በአንድ በኩል ጓደኛው ላይ እንዲህ በማድረጉ፣ በአንድ በኩል ደግሞ ልጁ ልትታከምለት የቀረው ጥቂት ነገር ነው። ቢጎለውም ጥቂት ብር ነው። ያንንም ከዚህም ከዛም ተፍተፍ አድርጌ አሟልቼ ያው ልጄ ትታከማለች ወደሚለው ሄዷል። በዚህ ሀሳብ ላይ ደግሞ በጎን የማህሌት እህት ኤፍራታ እንግዲህ እሷ ደግሞ ነገርን በማቃበል የምትቻል አይደለችም። ማህሌት እጅጉን ተደስታለች፣ በሆነው ነገር እጅግ ተደስታለች። ቀጣይም ሊሆን ያለው ነገር ተስፋ ሰጥቷታል። ምክንያቱም ሰውየው ዝና ነውና። እህቷ ኤፍራታ ግን በአንድ በኩል ባዶ ቀረሽ፣ ምነው ሰውን አመንሽ፣ እስከ ዛሬ ጠንቃቃ እና ጎበዝ ነበርሽ፣ አሁን ግን ባዶ ቀረሽ ሰውን አምነሽ እያለች መጥፎ መጥፎ ነገር በቃ እየነገረቻት ተስፋ ልታስቆርጣት ዝምም እንዳትል ምን ማድረግ እንዳለባትም ወሳኝ ወሳኝ የሆኑ ነገሮችን እያቃበለቻት እየነገረቻት ነበር። ማህሌትም የእህቷን የኤፍራታን ምክር ተቀብላ በጣም መልካም ሐሳብ ነው ያመነጭሽው፣ እናደርጋለን። ያንን በማድረግም ደግሞ የብሩክን ነገሮች እናዘግያለን፣ በዛ ሂደት ደግሞ እንደገና ንብረቱ ወደ እኔ እንዲሆን እናደርጋለን ብላ በብዙ ተስፋ ላይ ናት። እንዲሁም ደግሞ ዝና እኔን ሳይወደኝ አይቀርም ስትል ልቧ ቋምጧል። ዝና ግን እንኳን እሷ ሊወዳት ያው የስራ ጉዳይ ሆኖ አብሯት ይስራ እንጂ የመውደድ የሚባል ነገር በእሱ አካባቢም የለም። ሉላን እሱ እንደ ራሱ አድርጎ ይወዳታል። ምንም ቢጨቆናትም የባርነት ኑሮ ቢያኖራትም ማለት ነው። ዝናም ሉላን መልሶ ወደ ቤት ከወሰደ በኋላ በጣም እንደ ቀጣት ነው ከንግግሩ የተረዳ ነው። ያም ሰልችቷት፣ እንደው ብትገለኝ፣ ቢለይልኝ፣ ብሞት ይሻለኛል ከዚህ ሕይወት እያለች ቁርጡን እየነገረችው እንደ ሰለቻትም እየነገረችው ነበር። እንግዲህ በቀጣይ ቀጣዩን ክፍል የምናጋራችሁ ይሆናል። ይህን ቪዲዮ በማየት ስለቆያችሁ ከልብ አመሰግናለሁ።